ታላቁ የቤተክርስቲያናችን የጸሎት ሰው እግዚአብሔር የዚህ ቤተክርስቲያን መምህር ከበደ ሊቃውንተ ቤተክርስቲያን፣ በየማዕረጋችሁ የነገው ቤተክርስቲያን ተረካቢ የሆናችሁ የቤተክርስቲያን የስስት ልጆች፣ የሰንበት ተማሪዎች ዛሬ በዚህ የሰማይ ዘንጅ ተብላ በተጠራችው አማናዊት በሆነችው ቅድስት ቤተ ክርስቲያን ጋብቻችሁን በስርዓተ ቤተ ክርስቲያን የተፈጸማችው ሙሽሮች ሁላችሁም እንደምን አደራችው? እንደምን ቆያችው? እንደምን እስከዚህ ሰዓት ደረሳችው? የምስጋና የክብር ባለቤት እግዚአብሔር ሁላችንንም ጊዜውን ባርኮ ቀድሶ ለዚች ዕለትና ለዚች ሰዓት ስላደረሰን ክብር፣ ምስጋና፣ ጌትነት የሚገባ እርሱ ነውና እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ አማላጅነቷ ስላልተለየን ድንግል ማርያም ምንም እናመሰግናለን ወላዲተ አምላክን እንግዲህ ሰዓታችንን ለመጠቀም ስለ ጋብቻ እንነጋገራለን ዛሬ የቤተ ክርስቲያን እህታችንና ወንድማችን ቅዱስ ጋብቻን ፈጽመዋል ሚስጥረ ተክሊል ማለት ምን ማለት ነው ተክሊል የሚለው ቃል ከለለ ከሚለው ግስ የወጣ ሲሆን ትርጉሙም አከበረ፣ ለየ፣ ቀደሰ፣ ለትልቅ ዓላማ አበቃ ማለት ነው። በእግዚአብሔር የሚያምኑ ወንድና ሴት በካህናት አማካኝነት ጸሎት ተደርጎ በዚያ ጸሎት አንድ የሚሆኑበት ታላቅ ምሥጢር በሚታይ አገልግሎት የማይታይ ጸጋ የሚገኝበት ማለት ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ አምስት ቁጥር ሰላሳ አንድ ላይ ይህንን ታላቅ ምሥጢር መሆኑን ይናገራል። ይህ ምሥጢር ታላቅ ነው። እኔ ግን ይህንን ስለ ቤተ ክርስቲያን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ወገኖች ምሥጢረ ተክሊል መች ተጀመረ ብለን ጥያቄ ብናነሳ፣ ምሥጢረ ተክሊልን መሥራቹ እግዚአብሔር ነው። የመሰረተው ደግሞ በአዳምና በሔዋን እንደሆነ መጽሐፍ ቅዱስ ይነግረናል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ የምናየው አብይ ቃል ይህንን እንዲህ ካል። ጋብቻ ለምንድን ነው የሚያስፈልገው? ወይም የጋብቻ ዓላማ ምንድን ነው የሚለውን እንመለከታለን። እንግዲህ ጋብቻ ቅዱስ ነው። ቅዱስ ስለሆነም ነው በዚህ ጋብቻ የትውልድ አለኝታ የሆኑ ልጆችን የምናፈራበት፣ መልካም ፍሬዎችን የምናይበት፣ ካህናትን፣ ዲያቆናትን፣ ሀገር የሚመሩ ነገሥታትን፣ ተመራማሪዎችን ከዚህ ቅዱስ ጋብቻ ነው የምናፈራው። ሐዋርያው ቅዱስ ጳውሎስ በቲቶ መልእክቱ ላይ ምዕራፍ 3 ቁጥር አሥራ ስምንት ላይ እንዲላል እግዚአብሔርን የሚያምኑት በመልካም ሥራ በጥንቃቄ እንደጻፉት እነዚህን አስረግጠ እንድትናገር እፈቅዳለሁ ብሎ ይናገራል። የመጀመሪያው የጋብቻ ዓላማ መረዳዳት ነው። መፈቃቀር፣ መተሳሰብ ነው። ጋብቻ ፍቅር ነው። በመሆኑም ጸብ፣ ክርክር በጋብቻ ውስጥ የለም። ራስ ወዳድነት የለም። ጋብቻ አንተ ትብስት፣ አንቺ ትብስ ተባብለው በትዕግሥት በይቅርታ የሚኖሩበት ሕይወት ነው። ጋብቻቸውን ውስጥ ይፈትሹ በእውነት ከዚህ በፊት በዚህ አይነት ጋብቻ አልፈን የህይወታችንን ቤተሰቦቻችንን የምንመራ ሰዎች፣ እውነት ጋብቻ ለመረዳዳት ነው ወይ ያገባ ነው? በጋብቻ ህይወት ውስጥ መተሳሰብ፣ መረዳዳት፣ መጠያየት፣ በፍቅር ሁሉን ነገር መተላለፍ ነው ወይ ያለው ብላችሁ ራሳችሁን እንድታዩ ነው። ሁለተኛ ደግሞ ዛሬ ይህንን ቅዱስ ጋብቻ የሚፈጽሙ እህታችንና ወንድማችን የጋብቻን ዓላማ አውቀውና ተረድተው ነውና ወደዚህ ህይወት የገቡት። ነገ በህይወታቸው ፈተና እንኳን ቢገልማቸው ያንን ፈተና ማለፍ እንዲችሉ ያስፈልጋል። ለምን ወንዶ በርታ ሲል ሴቷ ምናልባት ደከም ልትል ትችላለች። በተፈጥሮም በተለያየ ሁኔታ እኔ ብርቱ ነኝ አንቺ ደግሞ ደካማ ነሽ ብሎ አይደለም። እየተረዳዱ እየተፈቃቀሩ ቀሪ ዘመናቸውን ከአብራካቸው ክፋይ የሚገኘው ሰው ለሀገር ለወገን ለዓለም የሚጠርፍ ለቤተ ክርስቲያን እንዲሆን በጸሎት የተጸመዱ ሆነው በማለት ሕይወታቸውን እንዲመሩ ጭምር ነው። ለምሳሌ ሔዋን እናታችን መጀመሪያ ተታለለች ይላል መጽሐፍ። ሔዋን እናታችን መጀመሪያ ተታላ ኃጢአት ሠራት፣ እግዚአብሔርንም አሳዘነች። በሔዋን ምክንያት ደግሞ አዳምም ተታለለ ኃጢያ ሠራ፣ እግዚአብሔርን አሳዘነ። ዛሬ በጋብቻ ሕይወትም ህይወትም ወንድየው ሲሳሳት ሴትየው ሴቷ ልታርም፣ ወንዱ ሴቷ ስትሳሳት ደግሞ ወንዱ ሊያርም፣ በፍቅር በመብለጥና በማነስ ሳይሆን በፍቅር ሆነው የጋብቻን ዓላማ ተረድተው ከተገበሩት መባረግ አለው። ሁለተኛ የጋብቻ ዓላማ ዘር መተካት ነው። በዚህ ኦሪት ዘፍጥረት ላይ ተገልጾ እንደምናየው ብዙ ተባዙም ምድርንም ሙሉአት ተብሏል። እንግዲህ ጋብቻ ከሌለ መባዛት፣ ምድርንም መሙላት፣ ሰውንን መተካት አንችልም። አያችሁ፣ ጋብቻም እግዚአብሔር ፈቅዷል። እግዚአብሔር እንግዲህ አዳምና ሔዋንን ሲፈጥራቸው የመጀመሪያው ዓላማ እንዲተኩ ነው አያችሁ እንዲተኩ ስለዚህ አንድ አዳምን ለአንድ ሔዋን አንድ ሔዋንን ደግሞ ለአንድ አዳም ነው እግዚአብሔር የሰጠው አንዳንዶቻችን አቅም ስላለን ጉልበት ስላለን ገንዘብ ስላለን ብዙ ሔዋኖችን የምናገባ ሰዎች አለን ስለ ነው። ዝሙት ነው። ዝሙት ብቻ አይደለም ኃጢአት ነው። ኃጢአት ብቻ አይደለም እግዚአብሔርን ማሳዘን ነው። ወደ ምድሪቱ ያልተፈቀደውን የሰው ልጅን ማምጣት ነው፣ በእግዚአብሔር ፍቃድ ሳይሆን በራሳችን ፍቃድ። ለምን እናየዋለንና፣ ወገኖች፣ ለምሳሌ ኖም ራሱ ታዟል። አያችሁ አባታችን ኖ ታዟል ብዙ ተባዙ ምድርን ሙሏ ሲባል ከፍትወት በጸጥታ መልክ ታሷል። ስለዚህ መጠንቀቅ ይፈልጋል። በክርስትና ሕይወት ውስጥ ካልተጠነቀቅን ግን እንወርቃለንና ዘር እንተካለን በጋብቻ ሕይወት ውስጥ ማለት ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን እያለ ነው የሄደው። አዳም እና ሔዋን ወለዱ እነሱ ደግሞ እየተኩ ዛሬ ደርሷል። እስከ ክርስቶስ መምጣት ድረስ ይቀጥላል ማለት ነው። ሦስተኛው የጋብቻ ዓላማ ከፍቶት ጾር ወይም ከስሙት ለመጠበቅ ነው። አያችሁ? ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 3 ላይ ምን ይላል? ጉዩ እምዝሙት፣ ከዝሙት ሽሹ ይላል አያችሁ። ከዝሙት ሽሹ። ለምን? በዝሙት ምክንያት ዓለም ጠፍቷልና። ጻድቅ ሎጥ በመካከላቸው ሲኖር እያየና እየሰማ እለት እለት ባመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ይኖር ነበረ። ማን? ሎጥ። ሎጥ የሚባል የአብርሃም የወንድሙ ልጅ በሰዶም እና በጎሞራ የሚኖር ሎጥ የሚባል ሰው ነበረ። በሎጥ ዘመን የሚኖሩ ሰዎች ግን ከአንድ በላይ ሴት አገልተው የሚኖሩ እግዚአብሔርንም የሚያሳዝኑ ነበሩ። ሎጥ ግን ራሱን ለይቶ ጻድቅ ነፍሱን እያስጨነቀ፣ አያችሁ፣ ጻድቅ ነፍሱን እያስጨነቀ፣ ኃጢአት በሚሰሩ ሰዎች እያዘነ፣ እባክ እግዚአብሔር ሆይ ከምታመጣው ቁጣና መዓት እኔን ደግሞ አድነኝ እያለ ይጸልይ ነበረ። የእግዚአብሔር ሴፍ የእግዚአብሔር ክንዱ ተገለጠና እግዚአብሔር ከሰማይ እሳት ዲን የእሳት ዲን አወረደ። ሶዶምና ገሞራ ጠፋች። ሎጥ ግን ጻድቅ ነፍሱን አስጨንቆ ራሱን ለእግዚአብሔር ለይቶ ስለኖረ ከጥፋት እግዚአብሔር አዳነው። ስሙ የተመሰገነ ይሁን። እግዚአብሔርን ዛሬ ክርስቲያኖች ራሳችንን ከጠበቅን እንደ እንደ አባታችን ሎጥ ሰዎች ባኃጢአት ሲረብሱና ከትዳራቸው ውጭ ሲማግጡ እኛ ግን ትዳራችንን አክብረን ከኖርን ማን ይባርከናል? ማን ይባርከናል? ትዳራችንን ማን ይባርካል? ልጆቻችንን ማን ይባርካል? ኑሮአችንን ማን ይባርካል? ስናላ ማን ይሆናል? ይህን ገናን አምላክ አንስኑ ቅዱስ ዳዊትም እንዲህ ይላል። መዝሙር 48 ቁጥር 12 ላይ ሰው ግን ክቡር ሆኖ ሳለ አያውቅም አእምሮ የሌለው ክቡር ሰው እንደሚጠፋ እንስሶች መሰለ ይላል አያችሁ ሰው ክቡር ሆኖ ሳለ ወገኖች ሁላችሁ እንደምታቁት አሁንም ድረስ በዓለም ላይ መድኃኒት ያልተገኘለት በሽታ አለ በዓለም ላይ ያሉ የሕክምና አጠበብት ወይም ባለሙያዎች፣ ሳይንቲስቶች፣ ተመራማሪዎች ከዚህ ቫይረስ ከኤችአይቪ ቫይረስ የሰው ልጅን ለመፈወስ ብዙ ዓመት ለፍተዋል። ብዙ ቅጠልን፣ ብዙ መቀመም የሚገባውን ነገር ቀምመዋል። በአይጥ ላይ በተለያየ እንስሳት ላይ ሞክረዋል። አልፎ ተርፎም በሰው ልጆች ላይ ሞክረዋል። ነገር ግን መድኃኒት ሊያገኙ እስካሁን ድረስ አልቻሉም። ኤች አይቪ ኤድስ የሚመጣው በዝሙት ምክንያት ነው እያችሁ። ስለዚህ ጋብቻችሁን አክብሩ፣ ትዳራችሁን አክብሩ። የሰውን ትዳር የምትበጠብጡ ሴቶችን የምታማግጡ ተጠንቀቁ። እግዚአብሔር ይቀጣችኋል፣ ያጠፋችኋል፣ ይመታችኋል። የሰውን ትዳር የምትበጠብጪ የሰውን ትዳር የምታውቂ ሴት ካለች ተጠንቀቂ፣ ተመለሺ። ከዚህ ግብርሽ ተመለሽ። እግዚአብሔር ይቀጣሻል፣ ያጠፋሻል። ለምን በሎ ጊዜ እግዚአብሔር በዚህ ምክንያት ሰዎችን አጥፍቷል ቀጥቷልና በሎ ጊዜ እግዚአብሔር በዚህ ምክንያት ሰዎችን ቀጥቷልና አጥፍቷልና ዛሬ እግዚአብሔር በማዝን በሽታ በዝሙት ምክንያት ሰዎችን ቀጥቷል። እግዚአብሔር ከዚህ ክፉ ነገር ይሰውረን፣ አሜን በሉ። ይሰውረን፣ እግዚአብሔር ከዚህ ክፉ በሽታ ይሰውረን። ማንን እንጠብቅ? ራሳችንን በሉ። ማንን እንጠብቅ? ራሳችን። የሰውን ትዳር አትመለሉ። አማረ እንዴት ነው ፊቷ፣ ጉንጯ ኋላዋ ጀርባዋ አትበሉ። እሱ ትዳር የያዛችሁትን ይዛችሁ በፍቅር መኖር ነው። እግዚአብሔር የሰጣችሁን። ከነጭ ላም የሚታለብ ወተት እና ከጥቁር ላም የሚታለብ ወተት ይለያያል። እንደ ሁለቱም ነጭ ወተት ነው። ስለዚህ ትዳራችንን፣ እናት የዚያ ጊዜ ተባርከው ትዳራቸውን አክብረው የኖሩ እነ ኖኅ እና አብርሃም በሰጥና ዘመናቸው እነ ሃና እነ ኤልሳቤጥ በዘመና ዕድሜያቸው ልጅ እንኳን ያገኙት ትዳራቸውን አክብረው ስለኖሩ ነው። ዛሬም ትዳራችንን እናክብር። የሰው ቤት የምታፈርሱ በዚህ ምክንያት ካላችሁ ተጠንቀቁ። ይሄ የቤተክርስቲያን ቃል የቤተክርስቲያን ትምህርት ነው። ካህናትማ አስተምሩ አስተምሩ። ሁለት ሚስት ስላለው ሰው የንስሐ አባት መሆን ተገቢም አይደለም። ስርዓተ ቤተ ክርስቲያንን አስተምሩ አለ የሚል ዝንታ ከአንድ በላይ አግብቶ ላለ ሰው ንስሐ አባትን መሆን አይገባም። አንድ ነው። እግዚአብሔር ለአዳም የሰጠው አንድ ሔዋንን ነው። ስለዚህ እንጠንቀቅ። ያላወቁትን አስተምሮ መልሱ ግቡ የቀደመ ህይወታቸውን ትተው ንስሐይሙ ይቅርበለኝ ብሎ ወደ እግዚአብሔር ይምጡ የዛን ጊዜ እግዚአብሔር ይምራል አይምር ማሪ ነው አይደለም ይቅርባይ ነው አይደለም ለቀደመው ዓለም ሳይራራ ከሌሎች ሰባት ጻድቅ የሚሰምከው አድኖ ባህታተኞች ዓለም ላይ የተፋታው አወረደላል በዚህ በሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር ስምንት ላይ ስለዚህ ወገኖች ጋብቻ ለሶስት አላማ እንፈጽማለን። የመጀመሪያው ለምንድነ? ያልኳችሁ ለመረዳዳት። ሁለተኛው ምንድነ? ያልኳችሁ ዘር ለመተካት። ሶስተኛው ከፍቶት ከጾር ከዝሙት ለመጠበቅ እናገባለን። በዚህ መንፈሳዊ ጋብቻ ግብተን እንድንጸና ማን እንዳን ማን ይርዳን ማን ትርዳን? እመቤታችን ማን ትርዳን? አረስሙ አንተሩ ማን ትርዳን? አማላጅነቷ አይለ እንግዲህ፣ እንደ ቤተ ክርስቲያናችን አስተምሮ ደግሞ ጋብቻ የሚከለከልባቸው ብዙ መንገዶች አሉ። በሃይማኖት የማይመሳሰል ሰው ጋብቻ እንዲያገባ አይፈቀድም። ዘመድ ለዘመድ ጋብቻ እንዲጋባ አይፈቀድም። የዝኔ ዓለም መጣተን አያችሁ። ሕፃንና ትልቅ ሰው እንዲጋባ አይፈቀድም። ብዙ ነገሮችን አንስተን ስለ ጋብቻ መማማር እንችላለን። በተማርነው ትምህርት እንድንኖር እግዚአብሔር አምላካችን ሁላችንንም ይርዳን። በዘመናችን የተበላሸውን የተጣመመውን ሰው ትዳሩን ማከብርበት ዘመን ላይ ነው የደረስነው። አሳፋሪ ዘመን ላይ ነው የደረስነው ሰው ሁሉ የሚማግጥበት ዘመን ነው የደረስነው። ንስሐ ለመግባት ቅዱስ ቃሉን፣ ቅዱስ ሥጋውን፣ ክቡር ደሙን ለመቀበል የተዘጋጀ ሰው በዚህ ዘመን ማግኘት እጅ ይከብዳል። ክርስቲያን፣ አረ እግዚአብሔር ይስጣ። ክፉ ዘመን ላይ ነው ያለነው፣ ክፉ ዘመን። ጸልዩ አባቶች እናቶች፣ ጸልዩ፣ ሁላችሁም ጸልዩ። እግዚአብሔር ይቅር እንዲለን፣ እግዚአብሔር እንዲምረን ጋብቻችንን ኑሯችንን፣ ትዳራችንን፣ ልጆቻችንን እንዲባርክልን ልንጸልይ ያስፈልጋል። የዚያን ጊዜ ቤተ ክርስቲያን ደግሞ እንደዚህ አይነት ጋብቻ በሥርዓተ ተክሊል አያችሁ፣ በሥርዓተ ተክሊል እንዲህ ልጆቿን ሞሽራ ትድራለ። እንግዲህ ለሥርዓተ ተክሊል የሚያበቃውን ደግሞ ነግሬያችሁ ላብቃ። ለሥርዓተ ተክሊል ጋብቻ የሚያበቃው ሥርዓተ ተክሊልን ማንኛውም ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባል የሆነ ሰው ሁሉ ወንዶች በአርባ ቀን የተጠመቁ ሴቶች በሰማንያቸው ቀን ተጠምቀው ሀብተ ወልድና ስመ ክርስትናን አግኝተው በቅድስት ቤተ ክርስቲያን አድገው የኖሩ እስከ ጋብቻ እድሜያቸው ድረስ ወንዱ ከሴት ጋር ያልተገናኘ ሴት ደግሞ ከሌላ ወንድ ጋር ያልተገናኘች ሁለቱም ተጠባብቀው የኖሩ ምን አይነት ጋብቻ ይፈጽማሉ? ስርዓተ ምን ታክሽ። ከዚህ ውጪ ካለ ተጠቅሙ የለምም፣ ቤተ ክርስቲያን አታሰብም። ነገር ግን ሰው ሆኖ ማይስት ኃጢአት፣ ማይሰራ እንጨት ሆኖ ማይጨስ የለም ይላልና። ሰው በዘመኑ በኑሮው ሊበድል ኃጢአት ሊሰራ ይችላል። በዝሙት ሊወርቅ ይችላል። ከዚያ በንስሐ ደግሞ ቢመለስ ጋብቻውን አክሊሉ ሳይደረግለት ካባውን ለብሶ በምን ይፈጽማል? በቅዱስ ቁርባን ይፈጽማል። የሁለቱም ጋብቻ ልዩነቱ ምንድነው? እነዛ ሥርዓተ ተክሊል የፈጸሙት ዛሬ እህትና ወንድማችን ድንግልናቸውን ጠብቀው ስለቆዩ አክሊል ተደፋላቸው። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የሕይወትን አክሊል ትቀዳጃለህ ይላል። እስከ መጨረሻ የጸና የሕይወት አክሊል። ይሄ አክሊል የመጨረሻ የጽናት አክሊል ነው። እግዚአብሔር ለልጆቹ ያዘጋጀው ለሰማያዊ መንግስት ያዘጋጀው ገነት መንግስት ተሰማያዊ ምኖር ሰው የምናደርገው አክሊል ይሄ ነው። አክሊል ምሳሌ ገነት፣ የመንግሥተ ሰማያት የእግዚአብሔር መንግሥት ምሳሌ ነው። ሁለቱም ጋብቻ ግን በቅዱስ ቁርባን ነው የሚፈጸመው። ይህንን ልንወቁ፣ ይህንን ደግሞ ቤተክርስቲያን ታስተምራለች። በሰንበት ትምህርት ቤት ምትመጡ መምህራን ኮርስ እየሰጡ በደንብ አድርገው ያስተምራሉና፣ ይህንን መንፈሳዊ ጋብቻ ፈጽመን አግብተን እንድንበቃ እግዚአብሔር አምላካችን ሁላችንንም ይርዳን። እግዚአብሔር አምላካችን ይርዳን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ወላዲት አምላክ ቅድስተ ቅዱሳን ድንግል ማርያም የአምላክ እናት ጋቢቻቸው ጋብቻቸው የተባረከ ይሁን፣ ልጆች የሚወልዱበት ሀብት የሚያፈሩበት፣ በመንፈሳዊ ሕይወታቸው የሚበለጸጉበት፣ ለሌሎች አርአያ የሚሆኑበት።

ከላይ ከፌዴራል መንግስት ጀምሮ የተቋቋመ የሃይማኖት ጉባኤ አለ። የዚህ የሃይማኖት ጉባኤ ዋነኛ ዓላማ በኢትዮጵያ ውስጥ ብዝሃ ሃይማኖት፣ ብዝሃ ቋንቋና ብዝሃ የሆነ ባህል ስላለ፣ ያ ሁሉ ተቻችሎ መኖር የሚችለው ብዙ ሃይማኖቶች ባሉበት ሀገር ላይ ይሄ የሃይማኖት ተቋማት ጉባኤ እነዚህን ሃይማኖቶች እንዳይጣሉ፣ እንዳይጋጩ ማንኛውንም ማህበራዊ ስራቸውን በፍቅርና በመስማማት እንዲያከናውኑ ፌዴራል ይቋቋማል። ከፌዴራል ቀጥሎ ወደ ክልል ይመጣል። የእኛ ክልል ደግሞ ደቡብ ኢትዮጵያ ነው። የደቡብ ኢትዮጵያ የሃይማኖት ተቋማት ጉባኤ መቀመጫው ወላይታ ሶዶ ነው። እዚህ አሁን ደግሞ የጌዴዎን ዞን ለማቋቋም መጥቶ በጌዴዎ ዞን የሃይማኖት ጉባኤ ከዚህ በፊትም ነበር። አሁንም ደግሞ የበለጠ አቋቁሞ መንፈሳዊ ስራቸውን አጠናክረው እንዲሰሩ የሀገረ ስብከታችን ዋና ስራ አስኪያጅ ክቡር መላከ ሕይወት ብራኑ ክፍሌ የዚህ የዞኑ የሃይማኖት ጉባኤ ኃላፊ ሆነው ተመርጠዋልና፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ! እልል ብላችሁ እስቲ እግዚአብሔርን አመስግኑ። ትልቅ ስራ የሚሰሩበት የሚያስተባብሩበት ነውና፣ እግዚአብሔር አምላክ ቀሪ የአገልግሎት ጊዜያቸውን የተባረከ የተቀደሰ ያድርግልን። እግዚአብሔር ይስጥ።